ይህ ብላቴና የሳንባ ምች ይታመም ነበረ። የወባ በሽታ ይዞኝ ነበረ። ሐኪም ቤት ሲሄድ የጉበት ቁስለት አለብሽ ተብዬ እሰቃይ ነበረ። ለሰላሳ ዓመት ያክል የአስም በሽታ ታማሚ ነበርኩ። ታናሽ ወንድሜን የጨጓራ ቁስለት ያምብኝ ነበር። መብላትም አይችልም ያሙ ነበር። ዳችሁ መጣችሁ። ለመቤቴ ንገሯት፣ ቀጠሮ የላትም ጊዜ አትፈጅምና ልጄን አሞብኝ ነበረ። አኪም ቤት ውስጥ እየተኝቼ ነበር። ልጄን የስውሯ ማርያም እንገዳ እምነት ሰው አመጣልኝና፣ ያንን እምነት ቀባሁት። ልጄ ሊሞት ነበረ። ድንግል ማርያም፣ ስውሯ ማርያም የልጄን የሞት ደብዳቤ ቀየረችልኝ። በህይወት ዛሬ በክብር ቆም ያለው፣ ድንግል ማርያምን ከፍ አድርጋችሁ አመስግኑ ብላለች። ድንግል ማርያምን አመስግኑላት። ይህ የሚያምር ብላቴና እግዚአብሔር አምላክ የተመሰገነ ይሁን፣ አመስግኑት፣ እግዚአብሔርን ባካቸው ከፍ አድርጋችሁ። ይህ ብላቴና የሳምባ ምች ይታመም ነበረ በጣም እጨነቅ ነበረ። ለእናቴ ለስውሯ ማርያም ነገርኳት። ሰው ስውሯ ማርያም ገዳም ደርሶ እምነቱን ሰጠኝ። እኔ የማስጠቀምኩት ክብሪ ባድንግል ማርያም ጉንፋን በያዘው ቀን እጨነቅ ነበረ፣ ያ ነገር ስለሚነሳበት አሁን ግን ሰላም ሆኖልኛል። እመቤቴን አመስግኖልኝ ከፍ አድርጋችሁ ብላለች። እሺ፣ እህቴ የወደ ውጭ ሀገር ለመሄድ ፕሮሰስ ጀምራ ነበረ አልሳካ ብሏት ለብዙ ዓመት ቆይታ ነበረ። ለድንግል ማርያም ግን መታ ነገረቻት። ሰባት ቀን ያክል ገዳሙ ላይ ቁጭ ብላ ጸበሏን እየተጠመቀች ጸሎት ታደርግ ነበረ። እመቤት የክብሬ ግባት። ትናንትና ተደውሉ ነይ፣ ዛሬ ተሳክቷል ብላ ተደውሎላታል። እመቤቴን አመስግኑ ብላ አስራቷን አስገብታለች። አመስግኑላት ድንግል ማርያምን። ማሕፀኔን በከባድ ህመሜ ያማኝ ነበረ። ድንጋይ እንደተሸከምኩ ነው የሚሰማኝ ግራ ገባኝ። ለማቤት መጥቼ ነገርኳት። እመቤቴ ክብር ግባ ድንግል ማርያም፣ ዛሬ ሰላም ሆኜ በፊታችሁ በክብር ቆሜ ያለው እመቤቴን አመስግኑ እላለች። አመስግኑ ላድንግል ማርያምን የወባ በሽታ ይዞ የነበረ። ከዛ በኋላ የመተንፈሻ አካሌን አካሌ ጎዳብኝ። ኦክስጂን ካልተጠቀምሽ መንቀሳቀሳችንም ተብዬ ተነገረኝ። 150 ሺህ ብር አውጥቼ ኦክስጂን ገዛሁ። ነገር ግን ያንንም ገዝቼ መጠቀም አልቻልኩም፣ ከአቅቤ በላይ ሆነ። የስውሯ ማርያምን ምስክርነት በሚዲያ አይነበረ ድንግል ማርያም እኔም ከዛ ውስጥ እኮ አንዷ ልጅሽ ነኝ። እባክሽ እመቤቴ አስቢ ብዬ ማልቀስ ጀመርኩ። እመቤቴ ክብር ይግባት። ኦክስጅኑንም ጥዬ ዛሬ በፊታችሁ በክብር ቆሜያለሁ። አረ እመቤቴን አመስግን ስላለች ከፈደረጋችሁ አመስግኑ። እኚህ እናታችን እህቴ በውጭ ሀገር ነው የምትኖረው። ልጁ በተደጋጋሚ ትጽንስና ይወርድባታል። አረጋላት ድንግል ማርያም ስውሯ ማርያምን ተማጽኝ፣ ቅቤ እምነቷንና ቅባ ቅዱሷን ጸበሏ አላኩላት። አሁን ጸንሻለሁ ብላኛለች። ክብር ለድንግል ማርያም ይሁን። አመስግኑ ላይ በላለች፣ አመስግኑ። ይቺ እህታችን ሐኪም ቤት ሲሄድ የጉበት ቁስለት አለብሽ ተብዬ እሰቃይ ነበረ። መተኛትም መገላበጥም አልችልም ነበረ። ጨጓራም እንደዚያው ነበረብኝ። ስውሯ ማርያም መጣሁኝ፣ ተማጸንኳት። የቅቤ እምነቷን፣ ቅባ ቅዱሷን፣ ጸበሏን ተጠቀምኩኝ። አሁን ነጻ ሆኛለሁ። ክብር ለድንግል ማርያም ይሁን። ስለትና አስገብቻለሁ ብላለች። አመስግኖ ከፍ አድርጋችሁ ባለቤቴ የስራ ፈቃድ በወጣበት ሰዓት ባላወቀው ምክንያት ድንገት ጣለው። አንደበትኑ የሚያዘው ግራ ገባኝ። ሌላ ቦታ ቤተ መቅደስ ይዤው ሄድኩ። እዛ ባለበት ግን ስውሯ ስውሯ እያለ ይጣራ ነበር እኔም ወደ እመቤታችን ወደ ስውሯ ማርያም ገዳም ይዤው መጣሁ ለአስተባባሪዎች በጣም አስቸግሮ ነበር ካቅም በላይ እመቤቴ የበይ ያልቅሽ ተማጸንኳት እመቤት የክብሪ ግባት ዛሬ ራሱን አውቆ በክብር በፊታችሁ ቆሟል። እመቤቴን አመስግኑልኝ፣ ድንግል ማርያምን ከፍ አደርጋችሁ አመስግኑል ብላለች። አመስግኑላ ድንግል ማርያምን። የአጎቴ ልጅ አምጥቼ ወልዳ ኦፕራሰን አድርጋ ከኦፕራሰን ኢንፌክሽን ፈጥሮባት እየተሰቃየች እያለ መርፌ ሲወጉ እጇን አሳብጦብኝ በዚህ በዚህ ጥቁር ወደ ጋንግሪ ሊወጎጥብኝ ነው ወይ ብዬ ታሳቃይቼ ሳለቅስ የሸንኮራ ዮሐንስ ቀባው አንድ ጓደኛ ያምጥታ የእመቤታችን እምነት አለ ልጨበላለች ቀቢያት ብላኝ፣ እሱ ቀብች ያበጠው ፈነዳ። ከሁሉም ነገር ነጻ አድርጋልኝ ያለች እመቤቴ፣ እልል ብላችሁ አቅርቡልኝ። እኚህ እናታችን አኪም ቤት ሲሄድ የልብ ትቦ መጥበብ ተብዬ መተንፈስ ይቸገር ነበረ። እየሰማችሁ ይህ ነው ስውሯ ማርያም። ድንግል ማርያምን ተማጠንኳትኝ፣ አሁን በነፃነት መተንፈስ ያለው። ሌላ የሚያመኝ ነገር አለ፣ እሱን ጨርሳ ተማርሽ በሉኝ ብለው ስለታቸውን አስገብቷል። ከፍ አድርጋቸው አመስግኖላቸው። ለ30 ዓመት ያክል የአስም በሽታ ታማሚ ነበርኩ። ሰው ሲመሰክር አይቼ እዛው ባለውባት ድንግል ማርያም ብዬ ተማጸንኳት። ድንግል ማርያም ክብር ይግባት። መጥቼ ምገዳሙ ላይ ተሳለምኩ። አሁን ግን ፈጽሞ ለቆኛል፣ ጤነኛ ሆኛለሁ። ስለ ቴ ልጄ መጥቻለሁ ብለዋል። አመስግኖላቸው ድንግል ማርያምን። እግዚአብሔር አምላክ ስሙ የተመሰገነ ይሁን ታናሽ ወንድሜን የጨጓራ ቁስለት ያምብኝ ነበር፣ መብላትም አይችልም ያመው ነበር። ግን እዚህ መጥቶ ቅባ ቅዱስ ቅቤና ተጠምቆ ሄዶ መልሶ ሲመረመር ምንም የለበትም። አሁን በትክክል ይበላል። መቤቴን አመስግኑልኝ፣ አመስግኑላቸው። እግዚአብሔር አምላክ የተመሰገነ ይሁን። ይቺ እህታችን በወባ ህመም እሰቃይ ነበረ። አየር በተቀየረ ቁጥር እታመምና እሰቃይ ነበረ። ድንግል ማርያምን አምኜ የተማጸንኳት መጣሁኝ። ይኸው ብዙ ጊዜ ሆኖኛል፣ ከመጣሁ አላመመኝም ወባ የሚባል ከፍ አድርጋችሁ አመስግኑልኝ። ለክብሯ መገረጫ አስገብቻለሁ ብላለች፣ አመስግኑላት። ታናሽ እህቴ ትታመም ነበረ፣ እጅግ በጣም በህመም ትሰቃይ ነበረ። አሁን እንዳነች ተፈወሰች፣ ስንል መልሳ እንደዛው ትታመም ነበር። ስውራ ማርያም መጣን። ስውራ ማርያምን ተማጸናት። አሁን ጤነኛ ሆናልናለች። ስለታችንን አስገብተናል። ከፍ አድርጋችሁ አመስግኑ፣ ሊበላለች አመስግኑ። ምንም ግራ የገባችሁ ምንም የጨነቃችሁ ሁላችሁም መታችሁ ለመቤቴ ንገሯት። ቀጠሮ የላትም ጊዜ አትፈጅም፣ እና መልሷ በአጭር ጊዜ ውስጥ እኔ ነጋዴ ነበርኩኝ ዜሮ ገብቼ ማለት ነው ዜሮ ምንም ምንም ምንም ሆኜ ነበረ። ግን አሁን እንደ አዲስ አቆጥቁጣኛ አለች እንደ አዲስ አብብ ያለው ቤተሰቦቼ ተበትነው ነበር። ቤተሰቦቼም ተመልሰውልኛል። ክብር ለሷ ሁሉ ሆዳችሁ የሚከፋችሁን ሁሉ መታችሁ ንገሯት። መልስ አላት አዩ ልባት አያድርባት። እልል ብላችሁ አመስግኑልኝ። ሞላ ሰውነቴን ያማኝ ነበረ ከአንገት ጀምሩ እስከ እግር ጥፍሬ ድረስ ለመቤቴ ለድንግል ማርያም ነግሬያት እምነቱን ተጠቅሜ አሁን እየዳንኩ ነው። መቤቴን አመስግኑልኝ ብለዋል። ድንግል ማርያምን አመስግኑላቸው። በማላቀ ሁኔታ ጉበት አለብሽ ተባልኩኝ። እንዴት እንደመጣም አላውቅም። ድንግል ማርያምን ስውሯ ማርያምን ዝናዋን አውቅ ነበረ። ስለ አድኗን በስልኬ አድርጌ ደረቴ ላይ አድርጌ ተማፀንኳት። አሻሸውት ድንግል ማርያም ለሁሉ ተሰሚያለሽ፣ ሁሉን ትፈውሻለሽ፣ ትምሪያለሽ፣ እኔንም ማርኝና የልጆች አሳዳጊ አድርግኝ አልኳትኝ። በስለ አድኗ አሻሽቸው፣ አኪም ቤት ሲሄድ ጉበት ሚባል የለብሽም ተባልኩኝ። አመስግኖ ከፍ አድርጋቸው እግዚአብሔርን። እስቲ አመስግኖ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይህ ብላቴና የዩኒቨርሲቲ ተማሪ ነበረ፣ የዩኒቨርሲቲ ተማሪ ነው። ነገር ግን በማይታወቅ መልኩ ራሱን ሳተ ጥሎ አበደ። አምስት ዓመት ያክል ጎዳና ላይ ነበረ። ራሱን ማያቅም የሚሰበስበው ቆሻሻ ነው፣ ቤተሰቡን የማያቅም ነገር ግን ሰዎች ስውሯ ማርያም ገዳም ውሰደው ብለውኝ ነገሩኝ እኔም በሰው ይዣው መጣው። እመቤት የክብሪ ግባት ዛሬ እናት አባቱን አውቆ የስውሯ ማርያም ገዳም በሰላም ቆሟል። አረ እመቤት እናመስግኑ። አረ አመስግኑ ክርስቲያኖች። ይህ ብላቲና ከተወለደ ዘጠኝ አመት ነው፣ ነገር ግን ከታመመብኝ ስምንት አመት ሆኖታል። አይነሳም፣ አይቀመጥም፣ አንደበቱም አይነገርም። ግራ ገባኝ። አለቅሳለሁ ሁልጊዜ ወላድ ያቀዋል የልጅን ችግር ነገር ግን እመቤት የስውሯ ማርያም ገዳም ይዞ መጣሁና እግሩ መንቀሳቀስ ጀምሮልኛል። አመስግኑ ብላለች እመቤት፣ አመስግኑላት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። አሁን እንደምታዩ ሰው አልነበርኩም። በሱስ የተጸፈኩኝ ከሱስ ሳለ ማልወጣ፣ ለ16 ዓመት ሱሰኛ ነበርኩኝ። ሱሰኛ ስላችሁ ቀልድ ሱሰኛ አይደለም። በሌሊት ፓኬት ሲጋራ ነበር የማጨሰው፣ አዳር ማለት ነው። የቀኑን ተውት። እኔ እዚህ ከመጣው መብራን ክብር ምስጋና ይግባት። ምንም ነገር አስታወሻ ማላቅ ለሰው ልጅ ቀልድ ይመስለዋል፣ ግን በእሱ የታመነ ምንም አይነት እንትን የለም። በእውነት ነው የምላችሁ እና እመብርሃን ለእኔ ደረሰ፣ ስለእናንተ ንድረስላችሁ አመስግኑ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይህ ወንድማችን ምናልባት ጸበል ስትቀዱ ካያችሁ ዛሬ እመብርሃን ድንግል ማርያም ከሶስት ቦታ ወጥተው የእናንተ ጸበል ቀጂ አድርገችው ደስ አይልም? አመስግኑ እግዚአብሔር። ከዚህ በላይ እና በጉዞ ነበር የመጣው። ልክ ወደ ቤቴ ስመለስ የሰመለስ እንደ ስቅታ ና በልቤና በደረቴ መምታት ጀመረ። ከዛ በጣም ታመሙ። ከዚህ ወሰድኩ ጸበል ጠጣው። ስጠጣ አስኳልና የተቀጠቀጠ ስጋ አስመለሰኝ። ከዛ ተኝቼ አደርኩኝ ለሳምንት ያክል። ከደረቴና ከልቤ መምታት ጀመረ። መልሳ ደጁ አስረገጠችኝ በሳምንቱ መለሰች። ከዛም በኋላ መጮ ጀመረ። መጮ ጀምሮ አውስጤ ላይ አውሪ ፈጥሮ ነበረ እና ያን ቀይ ነበረ። በቃ እለት እለት ያን ቀይ ነበረ። በጣም ተቸገርኩኝ ጸበል መግባት ጀመርኩኝ። የተጠበልኩ እያለ ያንን ነገር እየተቆራረጠ መውጣት ጀመረ። እንደ ስጋ እየተቆራረጣል። ከውስጥ የሚወጣው እንዲህ ነው አልላችሁም። አሁን እንዲህ ስነግራችሁ ቀላል ይመስላል። ሳስልልነው ማሳጥርላችሁ። እና እግዚአብሔር ይመስገን ከዛ ነገር እየተሻለ ይመጣ ከዛም በኋላ ለሶስት ቀን ደጇ መምጣት እንዳለብኝ ነገረችኝ። መጥቼ ትላንትና በሶስት በመጣውበት በሶስተኛ ቀን የአርኩስ መንፈስ ሸኘችልኝ እና እናቴ ደግሞ በጣም አሟት ነበረ። እኔ ስታመን በጣም አሟት ነበረ መነሳት ራሱ አችልም እና ምግብ መብላት እራሱ አችልም። በሶስት ቀን ለሁለት ቀን ተገዝና ነበረ። ከዚህ ከስውሯ የሄደ ጸበል ጠጣች። ከዛም በኋላ ሰው ሆነች፣ ተነስታ ጸበል መሄድ ጀመረች። ድጋሚ ወደዚያ መጣቻት ደጅጇ እሁድ። ከዛን ቀን በኋላ ዛሬ ደው ስጠይቅ ተነስታ ምግብ ትበላለች፣ ጸበል ትሄዳለች፣ ተቀምጣ ታወራለች እናቴ። እና ክብር ምስጋና ይግባት ለመቤት። የልል ብላቸው አመስግኑ። ክስ ነበረብኝ በፍርድ ቤት ጉዳይ፣ የባንክ ቡኬ እንዳይንቀሳቀስ ታግዶ ነበር። እግድ ነበረብኝ ለሶስት ዓመት ያክል። የዛ ቀጠሮ ቀን እኔ ስውሯ ማርያም ጸበል እየተጠመቅኩ ነበረ። ድንግል ማርያም አንቺ ደጅ ነው የመጣሁት። ስለዚህ አንቺ እንዳረሻል ግብዬ ለስፋ ላይ ተስፋ ጣልኩ። ተመልሼ ስሄድ ለሌላ ጊዜ ተቀይሯል ተባልኩ። ነገር ግን በዛ ቀጠሮ ስሄድ እግድሽ ተነስቷል ተብሎ ተነገረኝ። ረመቤትን አመስግን ልብላለች። ድንግል ማርያምን አመስግን ሺ የመጣሁት የወንድሜ ሚስት ልጅ አልነበራትም። በትዳሯ ተሰቃይ ነበረ። ነገር ግን ለእመቤታችን ልንነግራት መጣን። ልኛ ሳልነበረባት እመቤት ክብር ግባት፣ እሱን ምራት አለች። ስለቷን ምልካለች። እኔም ደግሞ ወገቤን በከፍተኛ መጠን ያማኝ ነበረ። የእመቤታችን ስውሯ ማርያምን ስለ አድኖ ገዛሁና ወገቤን አሻሸሁት። ማስቀደስ አልችልም ነበር። አሁን በክብር ቆም ያለው እመቤቴ የመራኛለች። ድንግል ማርያምን አመስግኑ ልብላለች። አመስግኑላ ድንግል ማርያምን። እሺ ወንድሞቼ በሱስ ተጠምደው ቤተሰብ ሰላም የለውም፣ ይጣላሉ እርስ በራሳቸው እንኳን ፍቅር አልነበራቸውም። ነገር ግን ለእመቤት ያልቅሽ የነገርኳት ድንግል ማርያም ለደጅሽ ብቻ አውቂያቸውና ከዛ በኋላ ስራውን ትሰሪያለሽ ብዬ ተማጽንኳት። እመቤት የክብር ግባት ድንግል ማርያም ለደጅ አበቃችን እመቤት። ና መስግኑ ሌለሽ ጡቴ ላይ እንደ ዕጢ ነገር ወጥቶብን ሰርጀሪ ተሰር ያለሽ ተብየ ነበረ። ነገር ግን ወደ እመቤታችን ደጅ መጥቺ ጸበሯን ስጠመቅ ያ ነገር ጠፍቶልኛል። እመቤት ና መስግኑ ብላለች። ድንግል ማርያም ስሟ የተመሰገነ እሺ። እህቴ ለአራት ዓመት ያክል ድንቀት በሽታ ነበረበት። መድኃኒትን ተጠቀም ነበረ። ነገር ግን እመቤታችን ስውራ ማርያም ገዳም መታ ለሶስት ቀን ያክል ጸበሩን ተጠቅማ ያ ነገር ጠፍቶላታል። እመቤት ና መስግኑ ብላለች። ድንግል ማርያም ና መስግኑላታል

ያክል ሰርጀሪ ተሰርቻለሁ በመርፌ ምክንያት ታፋይ ላይ ታምሜ፣ ነገር ግን እንግዳ ገብቶኝ አለቅስ ነበረ። ቆሜ መራመድ አይደለም ቆሞ ማስቀደስ ለእኔ ከባድ ነበረ። ነገር ግን መቤት የክብር ይግባት ደጇ መጣሁ፣ ዛሬ ቆሜ ለማስቀደስም እንደ ልቤም ለመራመድ በቃሁ። አረ መቤትን መስግን ማተባካቸው ከሰረ። እሺ፣ ፋብሪካ ውስጥ ነበረ የምሰራው፣ ባላወቅኩት መንገድ 16 ሺህ ብርድ አለብሽ ተብሎ ተነገረኝ። እንደዚሁም ደግሞ ያን እያሰራ እያሰራሰልኩ እያለው አጎትሽ አባትሽ ሊገለኑ ተብሎ ተነገረኝ የማይሆን ዜና እመቤቴ እባክሽ ስውሯ ማርያም በየተማጸንኳት እመቤቴ ክብሬ ግባት ከዳም ነፃ አረገችኝ። አጎቴንና አባቴን ማስማማችልኝ። ረ እመቤቴን አመስግንላለች። አምስንላለ የዲስክ መንሸራተት ነበረብኝ ያልኩበት ቦታ የለም። ሰርጀሪ ካልተሰራሽ መዳናችም ተብዬ ነበረ። እመቤቴ ክብሬ ግባት ጸበሯን ተጠመቅኩ። ድኛለሁ እመቤቴን አመስግኑልኝ። እሺ ለአስር ዓመት ያክል በነርቭ በሽታ አሰቃየ ነበረ። እመቤቴ ክብር ይግባት። አሁን ለውጣ አይቼ ድኛለሁ። ድንግል ማርያምን ከፍ አድርጋችኋት አመስግኗቸው። እሺ የስኳር ህመም ታማሚ ነኝ ለአምስት ዓመት ያክል መድኃኒቱንም ወስድ ነበረ። እመቤቴ ክብር ይግባት። ሰው ነገሮ ወደ ስውሯ ማርያም ገዳም የመጣሁት በቲክቶክ አይቼ ነገር ግን